እስቲ ይሄንን ግለሰብ ያው ቀለሙ ወርቅን ታቁታላችሁ፣ እንደ ለመደብን እናስተምረው። አካውንታችንም ትንሽ ስለተመታብን ደግሞ ኮፒ ሊንክ ሪፖስት አድርጉ፣ እሱንም ደግሞ እዚህ ቪዲዮ ላይ ሜንሽን እንድታደርጉት እፈልጋለሁ። እስቲ የሚለውን ነገር ሰምተን እንመለስ። የእናንተ ሉተርን የመሰረተው ማለት ብቻ አይደለም የእናንተም በዲዮስኮርስ ነው የተመሰረተው በአንድ ሻምሳ አራት ላይ አለቅ? አለና ከተናገረው ነገር ሶስት መሰረታዊ ስህተቶችን እናወጣለን። አንደኛ የመጀመሪያውን ብሎ ተናገረ፣ የእናንተን ቤተክርስቲያን ዲዮስቆሮስ የመሰረተው በ1054 ዓመተ ምህረት ብሎ ተናገረ። እማማዝናሽ እንዳሉ አልተማርክም ብለን እንመለከታለን። ለምን ከተባለ አንደኛ ዲዮስቆሮስ 1054 ዓመተ ምህረት ላይ በዛ ጊዜ አልነበረ። ኦኬ ሁለተኛ በ1054 ዓመተ ምህረት ኢስተርን ኦርቶዶክሶችና ካቶሊኮች የተለያዩበት ጊዜ ነው ኦሪንታል ቤተክርስቲያን ወይም ደግሞ የጌታ ቤተክርስቲያን ኦኬ፣ በጠልኪዱን ጉባኤ የተወሰነውን ጉባኤ ውሳኔ አልቀበልም ብላ ትክክለኛውን ትምህርት ይዘ የቀጠለችው በ451 አመተ ተምርት ላይ ነው። ኦኬ ሶስት ትላልቅ ስተቶች። እንዲዮስ ቆሮስ 1054 አመተ ተምርት ላይ ወስደ እንዴት ይሆናል? ቀልኪዱን ጉባኤ የተካሄደበትን ጊዜ እንኳን ማታውቀው እንዴ? እንዴት እናስተምር፣ እንዴት አገል ያስገባብን ያለው እና ያሳዝናል። ይሄንን ቪዲዮ መስራት የፈለኩበት ዋናው አላማ ምንድነው ከተባለ ጋይስ አንድ ነገር ለማጥራት አንደኛ ኦርቶዶክስ ቤተክርስቲያን በ451 ዓመተ ምህረት ነው የሚለው ይሄ እንደው ዝም ብሎ ተረተረታል ቅዠታል ከዛ በፊት እነ ቅዱስ ቄሎስ ነበሩ እነ አባህንጦስ ሁሉም ኦኬ ብዙ አባቶች መጥቀስ ይቻላል ሁሉ ምን ነበር ኦርቶዶክስ ነበር ኦርቶዶክስ ማለት ቀጥተኛው መንገድ ማለት ምንም ሌላ ትርጉም የለውም ሁለተኛ ቤተክርስቲያን ውስጥ ዲያቆን ነበርኩ አሁን እንግዲህ ቀኑን ሙሉ ቤቱን ከፍቶ እኔ ዲያቆን ነበርኩ እንዲያገለግል ነበር እንዲያህል ነበር የሚሉ ሰዎች ይሄን ይሄን ማይነር የሆነ ኤሌመንተሪ ኮንሰፕት እንኳን አያውቁ ማይነር የሆነ ነገር ኦኬ በጉባኤያት ደረጃ አንድ ፋክት የተናገርከው ነገር አፕሪሺየት ማድረግልህ ነገር ምንድነው ከተባለ ፕሮቴስታንቲዝም ሉተር ነው የመሰረተው፣ ኦፍ ኮርስ ሰው ነው የመሰረተው። ኦኬ፣ ኦርቶዶክስ ቤተክርስቲያን ግን የጌታ ቤተክርስቲያን ናት። በዚህ ዓመተ ምህረት ጀመረች የሚባል ነገር የለም። ኦኬ፣ ቅዱስ ዲዮስቆሮስ ከቅዱስ ቄሎስ ቀጥሎ የነበረ የአሌክሳንድሪያ ቤተክርስቲያን ፓትሪያርክ ነው። በቃ ዛት ሲት ምንም አዲስ የጀመረው ነገር የለም። ያ እሱም የአባቶቹን ትምህርት ነው ያስቀጠለው። ስለዚህ እንድትማር ሪኮመንድ እናደርጋለን። ሰላም በክርስቶስ ከእኔም ከእናንተም ጋር